ሰሞኑን በቲክቶክ ቪዲዮ ላይ ተመልክታችሁ ከሆነ ታላቅ መንፈሳዊ ጉዞ ወደ ይምርሃነ ክርስቶስ አዘጋጅተናል እና ዛሬ ማነው ጥቅምት 18 ስለሆነ ጉዟችንን ዛሬ የእግር ጉዟችንን እንጀምራለን የእግር ጉዟችን ከቅዱስ ላሊበላ ከተማ እስከ ይምርሃነ ክርስቶስ ያለውን ሁሉን ማስቃኛችኋለሁ እናም እግዚአብሔር ከፈቀደ ይምርሃነ ክርስቶስ ቤተክርስቲያንን አስጎበኛችኋለሁ ሌሎችንም ደግሞ ብልባላ ጊዮርጊስን እግዚአብሔር ከፈቀደ የምንጎበኝ ይሆናል ሁላችሁም ከጅማሬ እስከ ፍጻሜ እንዳትለዩ ስል በሎሉ እግዚአብሔር ስም ጠይቃችኋለሁኝ ሁላችሁም ይህንን የዩቱብ ቻናል ላይክ ሸር ሰብስክራይብ በማድረግ እንድታበረታችሁ ይስል በአክብሮት ጠይቃለሁኝ እንግዲህ ብዙችንን አብረን እንመለከታለን ተከታተሉ እሺ ቤተሰቦች፣ እዚህ ጋር ልብሳችን እየቋጠር እንገኛለን። እዚህ ጋር መቋሚያን ይዣለሁኝ። እሺ ውድ ቤተሰቦቻችን ጨርሼ አለሁኝ። አሁን ጉዟችን እንጀምር ነው። ሁላችሁም እ የተከታተላችሁ ጉዞ ጀምረናል። ሰላም ሰዎች ቤተሰብ ቤተሰብ ሰላም። እሺ ቤተሰብ እንደምትመለከቱት ቅዱስ ላሊበላ ካነጻቸው አብያተ ክርስቲያናት ውስጥ ኋላ ላይ የምትመለከቱት ቤተ መድኃኔዓለም ላይ ደርሰናል። እንግዲህ ጉዟችንም ከዚህ ወን ጀምራለን። ሁላችሁም አሁንም በድጋሚ ሰላም ግቡ እያላችሁና ቪዲዮውን ቀጥሉ። ቅዱስ ይምርሃነ ክርስቶስ ሰላም ያስገባን፣ አመሰግናለሁ። እሺ ቤተሰብ፣ አሁን ደግሞ እዚህ ጋራ ጧፍ ዘቢብና እጣን እየገዛሁ እገኛለሁ። ጉዟችን እንደቀጠለ ነው። አሪፍ ጉዞ እያካሄድ እንገኛለን። ቤተሰቦች እና ቤተሰቦች የምናሄድበት ቦታ ቅዱስ ይምርሃነ ክርስቶስ ይባላልና ቅዱስ ይምርሃነ ክርስቶስ ከኢትዮጵያ ከገዙ ከአራቱ ነገስታቶች መካከል ከቅዱስ ላሊበላ፣ ቅዱስ ገብረ ማርያምና ከቅዱስ ናኩቶ ለአብ አንዱ ቅዱስ አባታችን ቅዱስም ንጉስ የሆነ አባታችን ነው እና ስለሱ ስናገር ቤተ ክርስቲያኑ ገና ከሆኑ ብነግራችሁ ይሻላል ብዬ ነው እና ቤተ ክርስቲያኑ ላይኛው ላይ ታችኛው ባህር ነው። ላይኛው ደግሞ እንትን ነው። ማለት ባህር ላይ የቆመ ቤተ ክርስቲያን ላይ ነው የምንሄዱ። አሁን እንግዲህ ታምር በሉ። ባህር ላይ እስካሁን በኢትዮጵያ ላይ አይታችሁ ከሆነ ባህር ላይ የቆመ ቤተ ክርስቲያን ጫንጃ ታይቶ የሚታወቅ አይመስለኝም እና እና የምንሄድበት ቤተ ክርስቲያን ያን ቤተ ክርስቲያን ስለሆነ ሁላችሁም በጉጉት እንድትመለከቱን ስንል ተሎል እግዚአብሔር ስም ጠይቃችኋለሁ አሁንም የጉዟችን ቻሌንጃችን እያሳየናችሁን ቀጥላለን ዳራዱ ጉዟችን ጀምረን አንዴት ሰፍ የምንወርደውን ቁልቁለት ባሳያችሁ ገራ አዎ ቤተክርስቲያኑ አልቆ እንደ እንደሆነች በረዶ ይባላል እና እንግዲህ ጉዟችንን ወደ ቅዱሱ፣ ወደ ንጉሱ፣ ወደ ይምርሃነ ክርስቶስ ያደረግን እንገኛለን እና ሁላችሁም ተከታተሉን።

ምመጠ በጣም አሁን እዚህ በቅርብ እርቀት የሚገኝ አንዱ ቤተ ክርስቲያን አሳያችዋል እሱም መዳጊ መንፈስ ቅዱስ ቤተ ክርስቲያን ይባላል ወይም

ወዳቹ አለ ብላችሁ ማለት ነው። ይሄን ያላት ቀይ እሺ፣ ውድ ፋሚሊያን አሁን የት አካባቢ ደርሰናል መሰላችሁ? ከቅዱስ ላሊበላ አንዱ በእርግጥ አንድ 30 ኪሎ ሜትር ርቀት ላይ ነው የሚገኘው መዳይ አቡነ ገብረመንፈስ ቅዱስ ወይም መዳይ አቦ ቤተ ክርስቲያን ላይ እንገኛለን። እሱ ውስጡን አንድ ጊዜ ገብቼ ላሳያችሁና ቤተ ክርስቲያኑ ቤተክርስቲያኑ አሮጌው ቤተክርስቲያኑ ደህና ዋላችሁ። እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እሺ የምትመለከቱት አሮጌና እንትኑ ነው። ሁለተኛ ቤተ መቅደስ እየተሰራለት ነው። አሳያችሁ አለ ጠብቁ። የሚሰራው ቤተክርስቲያን ሰላም የሚጋረድ ነው እና ቤተሰብ በጣም ደስ የሚል ጉዞ እያደረግን ይገኛለን። እናንተም ስለምትከታተሉኝ በጣም ነው የማመሰግነው። ግን ሰብስክራይብ ማድረግ እንዳትረሱ ሁላችሁ እና እየሄድ ነው። በየመንገዱ የማገኛቸውን ነገሮች እንትን እንላቸዋለሁ። የምትመለከቱት ደግሞ ጤፍ፣ ጤፍ ይባላል። ይሄ ማለት ከርቀት ነው ያነሳሁት። አዲሱ ቤተክርስቲያን

አይዞን መሻችሁ ከባድ ጉዞ ነው ያደረግን ያለነው። በጣም ደግሞ አልታረፉላችሁም። የፀሐዩ ነገር በጨላሽ እግዚአብሔር ይመስገን። ዙሮውንም ጉዞአችን ቀጥለናል። ስንደርስ ደግሞ እንዲሁ ቀርጻላችኋል። አጣጣችሁ ቤተሰቦች በጣም ላበታችሁ እና በጣም አድካሚ ነው የመጣ ነው፣ መንገድ ላሳያችሁ። እኛ ደህና እንገኛለን። በጣም መንገዱ ከባድ ነው ከባድ ነው። ዞሮም ደርሰዋል ከእግዚአብሔር ጋር።

ደጉሳ መስቀል በመባል ትታወቃለች እና ደጉሳ መስቀል ደርሰናል፣ ወይም ደጉሳችን ለሚባለው እዛ ደርሰናል። እንግዲህ መንገዳችን እያድ እንገኛለን። እንግዲህ ይምርሃ በቢያንስ አንድ ከአንድ ሰዓት ከሁለት ሰዓት በኋላ ይምርሃ እንደርሳለን እና እየተከታተላችሁ አጀራ እንዳትት እሺ ቤተሰብ፣ የምትመለከቱት የደወሳይ አንደኛ ደረጃ ትምህርት ቤት ትዝታው ያላችሁ አንደኛ ጉዞ በጣም ደስ ይላል ምንገኛለን እና ቅድም እንደነገርኋችሁ የምናድበት ቦታ በጣም ታላቅ የበረከት ቦታ ነው። ለኢትዮጵያ አራት ነገስታት ነግሰዋል። እንግዲህ እንደ ላስታ ማለት የመጀመሪያው ቅዱስ ይምርሃነ ክርስቶስ ሲሆን ቅዱስ ይምርሃነ ክርስቶስ የነገሰው ለአርባ ዓመት ነው ኢትዮጵያ የገዛው ማለት እና ለአርባ ዓመት ነው ኢትዮጵያ የገዛው እና አሁን እረፍቱ በጥቅምት 19 ይከበረ እና የእረፍት በዓሉን ለማክበር ወደ ቅዱሱ ቦታ ወደ ይምርሃነ ክርስቶስ እየሄድን እንገኛለን እና ቤተክርስቲያኑ ደግሞ ለየት የሚያደርገው ነገር ታችኛው ባህር ነው። ታችኛው ባህር ሆኖ ላይኛው ደግሞ እንትን ነው ማለት ላይ ቤተክርስቲያኑ የታነጸ ከውሃ ላይ ነው የታነጸ። እንግዲህ ከውሃ ላይ የታነጸ ቤተክርስቲያን በጣም የሚያስደንቅ ሰዎች ማመን የማይችሉበት ማለት፣ ካላየን አላምንም እስከ ማለት ድረስ የደረሰበት ቤተክርስቲያን ስለሆነ ወደ እዛ እየሄድን እንገኛለን እና ሁላችሁምን በትዕግስት በመከታተል እንት እንድትሉኝ እላሉ እንድትከታተሉ ይሰል በለው እግዚአብሔር ስመ ሆንም በድጋሚ ጠይቃችኋለሁ። ቤተክርስቲያን ሁደን እንትና ስኩልኛችኋለሁ እግዚአብሔር ከፈቀደ ስለ ይምርሃነ ክርስቶስ ታሪክ በደንብ የሚያውቅ ነበር

እሺ፣ ውድ ቤተሰቦች፣ አሁን ደግሞ ደጎሳይ ነይ ብያቸዋለሁ። ከደጎሳይ ቤተ ክርስቲያን እንግዲህ ደጎሳይ ማርያም ቤተ ክርስቲያን አሳያችኋለሁ። ሁላችሁም ሁላችሁምኝ ዚህ ምን አይነት ቤተ ክርስቲያን እንደምትሆን ወደ ቤተ ክርስቲያን አየርኩ ነው አሳያችሁ ነው አሳያችሁ ነው ስስስስ ደውሳይ ድንግል ማርያም ቤተ ክርስቲያን።